አሰላሙ አሌይኩም ወረህማቱላ ወበረካቱ ውድ የተከበራች ቻናል ተከታታዮች እንዴት ናችሁ? ከነግ አልሐምዱሊላህ ረብልአለሚን። እንግዲህ ያው ምኞት አይከለከለም ተብሏል። ይህንን የመሰለ ቤት አላህ ይስጠኝ እና ይህንን ይመስላል እንግዲህ ወደፊቱ ቤቴ እቅዴ ማለት ነው። አላህ ያሳካልሽ በሉኝ እስኪ እና እንግዲህ ቤት ለሌለው ቤት ይስጠው፣ ቤት ይስጠን ለሁላችንም ለሌለን ማለት ነው። ብቻ ያው ይሄ የዱንያ ቤት ነው። እሺ ፎቅ አላህ አነባብሮ ሊሰጠን ይችላል። ዱንያ ነው የምኞታችንን አላህ በዛኛው ሀገር እንግዲህ ለኛ ጥሩ የተሻለውን ቤት አላህ ይስራልን ለሁላችንም። ምኞት ያን ነው። እናም ሌላችሁ ፈልጌ ነው ውዶች፣ የመጣሁበት ጉዳይ የቤት ዲዛይኖች፣ የቀለም አይነቶች ቤታችሁን በምን አይነት ቀለም መቀባት እንዳለባችሁ በምን አይነት ዲዛይን ማሰራት እንዳለባችሁ የት እንደምታገኙ እና የተወሰኑ ቤቶችን እና የተወሰኑ ቀለሞችን የማሳያችው ይሆናል በዚህ ቪዲዮ። ቪዲዮን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኢትዮጵያ ከመጣችሁ በኋላ እንዳትናደዱ። ብዙ ልጆች ኢትዮጵያ ከገቡ በኋላ ወላሂ በጣም ነው የሚናደዱት። ቤታቸው በማይፈልጉት ዲዛይን ተሰርቶባቸው የማይፈልጉት ቀለም ተቀብቶባቸው መጥተው ያፈረሱ ቤታቸውን ያፈረሱ ድረስ አሉ። በቃ ቦታ ብዙ ቦታ ኑሯቸው፣ ነገር ግን ልክ እንደ ሰርቪስ ነገር ተደርድሮ ሶስት አራት ክላስ ብቻ ተሰርቶላቸው ከዛ ውጭ ያለው ቦታ በጣም ሰፊ ቦታ ትርፍ ቦታ ተቀምጦባቸው እንደገና እዛ ከክፍቱ ቦታ ላይ እነሱ ቤት አለን ብለው ነው የመጡት። ከክፍቱ ቦታ ላይ ለመስራት ወደ አረብ ሀገር ተመልሰው የሄዱ እህቶች አሉ እና ውዶችዬ፣ መጀመሪያ ቤታቸውን ስታሰሩ መምረጥ አለባችሁ። ዲዛይኑንም ሆነ ቀለሙንም ሆነ በምትፈልጉት መልኩ መምረጥ አለባችሁ እና እዚህ ጋር የምታያቸው ቤቶች የውጭ ቤቶች ናቸው፣ ነገር ግን እኛ ሀገር ላይ አልተሰሩም። ለምንድን ነው የማይሰሩት? ሰፊ ከተሞች ላይ እየተሰሩ ነው። እኛ ጋር ግን የገጠር ከተሞች ላይ ቦታ አለን፣ ሰፊ ቦታ ሞልቶናል፣ ግን አንሰራም እንደዚህ አይነት ቤቶች። ለምንድን ነው እንደሆነ የማንሰራው? መስራት አለብን። ብዙ አይነት ዲዛይነሮች እየመጡ ነው ከተለያየ ቦታ፣ ከኮምቦልቻ፣ ከአዲስ አበባ ምናምን መተው። እንደውም በባለፈው እዚህ አዲስ አበባ ላይ በፈራረሱት ቤቶች ቤታቸው ፈርሶባቸው ብዙ የእጅ ሙያ ያላቸው ወንድሞቻችን ወደዚህ ወደ ወሎ ገብተዋል እና የተለያዩ አሁን አሪፍ አሪፍ የቤት ዲዛይኖች እየሰሩ ነው ያሉት። አዳዲስ ዲዛይኖች እየሰሩ ነው ያሉት እና እናንተ አናጺው መርጣችሁ የዚህ አይነት ቤት መስራት ፈልጋለሁ ብላችሁ ያንን ቤት አሰሩ ማለት ነው። ወላሂ እንጨት በእንጨት ሰራችሁት ቤታችሁን በብሎክ የተሰራችሁት አንድ አንድ ነው ወጪው፣ ዋጋው ማለት ነው በእንጨትም ብትሰሩት በብሎኬት አሁን የሰሩት ልጆች ብጠይቋቸው በብሎኬት የሰሩትን ያው ዋጋው አንድ አይነት ነው። የእንጨት በእንጨት የሰሩት ቤቶች የተሰሩት ቤቶችም ዋጋቸው ልክ በብሎኬት እንደተሰሩት ቤቶች ነው እና ለውጥ የለውም። አነስ ብላ እኔ የምመርጥላቸው አነስ ብላ በብሎኬት ልክ እንደዚች ቤት ወላሂ በብሎኬትን አሁን ይቺ የተሰራቸው ትንሽዬ ናት። በቃ ሀገራችን የምትመጠን ቤት ማለት ነው። አገራችን የሚሰሩ ኤል ሸፖች የእነዚህ አይነት ቤቶች አሉ። እና እንደዚህ አይነት ፎቅ ትላልቅ ስሩ ብዬ ለማለት ሳይሆን ያመጣሁት ቤቶቹ እነዚህ ቀለማቸው ዚህ ላይ እዚህ ቤት ላይ የተቀቡት ቀለም አይታችሁ መርጣችሁ እናንተ ቤት ላይ ይሄን የዚህ አይነት ቀለም ማስቀባት ትችላላችሁ። እኔ በጎረቤት እንደዚህ ቀለም ሲመርጡ ራሱ እንደዚህ ከጉግል ከዩቱብ ምናምን እያወረድኩኝ አሳያችኋለሁኝ። እና አሁን አሪፍ አሪፍ ቀለሞች ራሱ እየተቀቡ ነው ያሉት። እኛ አካባቢ ናስ ሜዳ ራሱ ማለት ነው ውርጌሳ ራሱ አሪፍ አሪፍ ቀለሞች እየተቀቡ ነው። እና እንደዚህ አይነት ቀለሞችን እየመረጣችሁ የቤቱን ዲዛይን ስሩት፣ ሳይሆን ስትመርጡ ቀለሙን በዚህ መልኩ ትመርጡታላችሁ። እኛ ከኛ አገር ቤት ዲዛይን ላይ ይህን ቀለም አምጥተው ይቀቡታል ማለት ነው። እና ነጭ ቀለም ነው የሚመጣው። ከዛ ያን ነጭ ቀለም እዛ ላይ እየቀየጡ እየቀየጡ ወደ አራት አይነት አምስት አይነት ቀለም ይፈጃል። እንደዛ ይበጠበጥና ያ ቀለም የዚህ የምትፈልጉት ቀለም አይነት እስኪመጣ ድረስ ቤታችሁ ላይ ይበጠብጣል ማለት ነው። ከዛ ራሳቸው የቀለም ዲዛይኖቹ ያውቁታል፣ ሲጀመር እንዴት አድርገው እንደዚህ አይነት ቀለም ማምጣት እንዳለባቸው ስለሚያውቁት እነሱ ይቀይጡታል ማለት ነው። እና ውዶችዬ መጀመሪያ ዋናው የእናንተ ምርጫ ነው እና የምትፈልጉት ዲዛይን እና የምትፈልጉት የቀለም አይነት ሞልቷል። ዩቱብ ላይ ሰርች ብታደርጉ፣ በእንግሊዝኛ ሆም ከለር የተለያየ ነገር ብላችሁ ሰርች ብታደርጉ ይመጣላችኋል። ጎግል ላይም እንደዚሁ ይመጣላችኋል። እና በጂፕስ የሚሰሩ ቤቶች አሁን በጣም ብዙ ናቸው ኮርኒሳቸው በጅብሰም እንደዚህ ውስጡ ግድግዳው በጅብሰም ነው። አሁን አብዛኛው ቤት ገጠርም ይሁን እየተሰራ ያለው እና ቀለሞቹ ደግሞ ምርጫ ያስፈልጋቸዋል። በቃ ቤታችሁ ውስጥ ስትገቡ ደስ የሚል ስሜት እንዲሰማችሁ፣ ቤታችሁ ውስጥ ግቡ ግቡ የሚል ስሜት እንዲሰማችሁ፣ ቤታችሁ ፏ እንዲል አሪፍ ከለር መምረጥ አለባችሁ እና እንደዚህ አይነት ከለሮችን የምታገኙት ጉግል ላይም ሆነ ዩቱብ ላይ ሰርች አድርጋችሁ የምትፈልጉትን ቀለም አይነት መርጣችሁ የዚህ አይነት ቀለም ይቀባልን ብላችሁ ለቤተሰቦቻችሁ ለሚሰሩላችሁ ላኩላቸው ማለት ነው። በዚህ አይነት መልኩ ያስቀቡታል። አሁን የምታዩቸው ቀለሞች ሁሉ የውጭ ቤቶች ናቸው። ወላሂ ግን ኢትዮጵያ ላይ እየተቀቡ ነው ያሉት። በቃ እንደዚህ አይነት ቀለሞች ኢትዮጵያ ስላችሁ፣ ኢትዮጵያ እኮ የዚህ አይነት አሁን ያሳየኋችሁ ቤት አይነት ራሱ ደሴ፣ ኮምቦልቻ እስከ አዲስ አበባ ድረስ ባሉት ደረጃዎች እኮ እነዚህ ቤቶች አሉ ኢትዮጵያ ውስጥም ነገር ግን ወደ እኛ ወደ ገጠር ከተሞች ላይ የለም፣ አልተሰራም፣ አልተጀመረም ለማለት ፈልጌ ነው። እና ብንሰራውስ መስራት እንችላለን፣ ያው ነው ወጩ ያው ነው ልላችሁ ፈልጌ ነው። መስራት ከፈለጋችሁም የእናንተ ምርጫ ነው። እና ያው እኔ እንደ ሀሳብ ነው ያመጣሁት። እና እንደዚህ አይነት የውስጡ ቀለምም በጅብሰም ከተሰራ የቀር ቤታችሁ እንደዚህ አይነት ቀለም በትክክል እናንተ የምትፈልጉት አይነት ቀለም መርጣችሁ ፎቶ ላኩላቸውና ይስሩላችሁ። ከመጣችሁ በኋላ አትናደዱ። እንደዚህ አይነት ቀለም ማልፈልገው ነው፣ እንደገና እንት ማለት ወጭ ማውጣት ማስቀባት። እንደዚህ አይነት ዲዛይን ማልፈልገው ቤት ነው፣ እንደገና ማፍረስ። እንደዛ ከምታደርጉ መጀመሪያ አስቡበት እና መጀመሪያ መርጣችሁ ራሳችሁ ዲዛይኑን ለቤተሰቦቻችሁ ላኩላችሁ ነው የምላችሁ። በቅርብ አንድ ህቴ ታናዳ፣ እንደዚህ ቤቷ ትንሽ የሰርቪስ ሶስት ክላስ ሰርቪስ፣ ኤል ሰርቪስ ሰራን ብለው ሰርተውባት ተመልሰው ወላሂ፣ ወደ ዱባይ ልትሄድ ነው ማለት ነው። በጣም ተናዳ ውስጡ ተሰበረ። እና እንደዚ አይነት ነገር ከምታደርጉ መልሳችሁ ስደት ከምትሄዱ፣ በፈለጋችሁት ዲዛይን እናንተ እዛ ሆናችሁ ማሰራት አለባችሁ። ይሄን ይሄን እያላችሁ በየጊዜው እየተከታተላችሁ፣ በየጊዜው ፎቶ ላኩልኝ፣ በየጊዜው እናንተ ይሄን አድርጉልኝ እያላችሁ ፎቶ እየላካችሁ ብታሰሩ? በጣም አሪፍ ነው ላችኋለሁ፣ ውዶች። ይሄ ለዛሬ አስኩላችሁ ሀሳብ ይህንን ይመስል ነበር። እንደምትወዱት ተስፋ አድርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርገው፣ ሀገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።